አይኛ የቋንቋ ጥያቄ አይደለም፣ የሚጠይቅ ነው ቀጥታውን። አንተ ሙስሊም እንደምትባለው ሁሉ ልክ እንዳንተ አይነት እስላም አለ ወይ አለ ወይ ነው በቃ። ዳስ ዘ ፖይንት። ይግቡ፣ ይሸለሙ፣ የህይወቱ መንገድ ይቀይሩ። ይህን የመሰለ ዕድል አግኝተው ነው ህይወታቸውን መለወጥ ለሚፈልጉ ሙስሊሞች ላኩላቸው፣ እንቀበላለን፣ እንሸልማለን። ማን ይሆን ባለደለኛው? ውስ ሁላችንም ሼር እያደረገ ነው። እስክሪናችንን ጫንን በለውና አንዴ ለሚመጣልን እንዳለ ሼር ሼር ሼር ሼር እናርገው። ሪፖስት ያላረጋችሁት ሪፖስት አድርጉ። ስንት ብር ነው ያልከው? 600 ሺህ። ይሄንንማ እኔ ማሳምንሃለው። በቃ ይዘናል። ኩኩ አካንትህን ሬዲ አድርገህ ኪስህን አጠብ አድርገው ብቻ መምጣት ነው። መጣው ቀልድ በቃ እሺ፣ ስድስት መቶ እንዳይመስላችሁ በጣም ሴሪየስ ነው። እሺ፣ ሴሪየስ ቀልድ የመሰ ሬስ ነው። ከሰር መመለስ የማትፈልጉ ሙስሊሞች ቁጭ ብላችሁ እየተከታተላችሁ እንደሆነ ይሄን ነገር ምት ውስታዞቻችን እና ይመልሱልን መተው 600 ሺህ ማራ ነው። በጣም ብዙ ነገር ነው። ለዳዋው ጥሩ ነው ብላችሁ የምታስቡ ሙስሊሞች እንዳለ ሼር አድርጉላቸው ለውስታዞቻችሁ፣ ሊመልስ ይችላል ብላችሁ ለምታስቡት ሰው በጠቅላላ ሼር ሼር ሼር ሼር ሼር አድርጉት። መቶ ይመልስ ስድስት መቶ ኪኑን ይዞ ይሄዳል። በዚሁ በህዝቡ ፊት በነገራችን ላይ እነሱ ይዘው እስከሚመጡ ሌላ አሁን ሀሊማም ስትል እንደነበረው እሺ ከኢየሱስ በስጋ ከመምጣቱ በፊት ክርስትናን ያስተማረ ብላ ስትል ነበር እና ምናልባት ጥያቄው በደንብ አልተረዳሹ ከሆነ ሊማ ሆነ ሀሊማ ስለ ኢየሱስ ክርስቶስን የሰበኩ ነቢያቶች አሉ ወይ? ከኢየሱስ በስጋ ከመምጣቱ በፊት። አዎ በሚገባ። ብሉይ ኪዳ ለምሳሌ ኢየሱስ ስለመሰበኩ እስኪ ከኢየሱስ በፊት የነበሩ ሰዎች ስለ ኢየሱስ የተናገሩትን ስትን አዲስ ኪዳን ላይ ካላሳየንሽ ለመሲሁ የተነገሩትን የመጽሐፍ ቅዱስ ጥቅሶች ወደኋላ ሄደን እናሳያችኋለን። እኛም አሁን የምንለው እንዲያውም ዴቭ አንድ ቀን ነው፣ ወደኋላ ያላችሁ ግን እስከፈለጋችሁት ወደኋላ ሄዳችሁ ይኸው በእነዚህ ነገሌ ነቢያት እዚህ እዚህ ቦታ ላይ እስልምናን እንዲህ አድርገው አስተምረዋል፣ እንዲህ ብለው ተናግረዋል፣ እንዲህ ብለው ሰብከዋል ብላችሁ ብታሳዩን እሱን ነው እየጠየቅን ያለ ነው። ካለ ማስረጃ መኖር አለበት። የሆነ ማስረጃ ግን የነቢያቶች መጽሐፍ ጠፍቷል፣ ተበርዟል፣ እንደዚህ ሆኗል ተብሎ ጋር እኮ ነው። በነገራችን ላይ ቆም ብላችሁ ብታስቡት የእናንተ አምላክ የላካቸውን መጽሐፍቶች መጠበቅ አልቻለም። በእምነታችሁ የተበረዙ መጽሐፍቶች ያለበት እምነትን ነው የምትከተሉት የሚለውን እኮ ያሲዛል። እኛ አሁን ብሉይ ኪዳን ተበረዘ፣ አዲስ ኪዳን እንደዚህ ሆነ የሚል ነገር ይዛል ን ታማኝ አምላክ ነው፣ ቃሉን ጠብቋል ብለን ስለምናምን ማለት ነው። ማን ነው በተበረዘ መጽሐፍት የሚያምን? እንዲያውም ተብሎ ቢባል እኮ እስልምና ነው። ምክንያቱም እስልምና አላህ ነው ተውራትና ኢንጂልን ያወረደው። ግን ተውራትና ኢንጂል ተበርዟል የምትሉ ከሆነ አላህ በቃ አልቻለም። ስለዚህ የእናንተ እምነታችሁ ውስጥ አላህ የላከውን መልእክት ማስቀመጥ ሳይችል የቀረበትን እምነት ነው የምትከተሉት። እኛ ጋር ግን እንደዚህ የሚባል ነገር የለም። እኛ ፈጣሪያችን ቃሉን ልኳል። ቃሉን እንከተላለን፣ እንሰማለን፣ እንጠብቃለን እንጂ የኛ በኋላ የመጣን እምነት ለማቆም ስንል በፊቱን እየሻርን ምናምን እንደዚህ አይነት ነገር የለም። እንደዚህ አይደረግም ሲጀመርም እና እሱን ነው እየጠየቅን ያለ ነው ሙስሊሞች ካለ ማስረጃ ማስረጃውን ወደ ኋላ መለስ ስበሉና አሳዩን፣ ነው ከሌለ ግን መሐመድ እንዲሁ ከራሱ ፈጥሮ ተናገረ የሚለውን ሊያስይዘን ይችላል። ምክንያቱም ዛሬ ደምሳሽ እግዜር ይስጠውና ጥሩ ምሳሌ ሆኖናል፣ ለብዙ ነገር አቅሎልናል። ደምሳሽ ደምሳሽ ዛሬ መጥቶ ከኔ በፊት የነበሩ ሰዎች በጠቅላላ ፍቅር ሲዝም ተከታይ ናቸው ብሎ ቢናገር በቃ ደምሳሽ፣ አንተ መጽሐፍ ውስጥ እንደዛ ተብሎ ስለተገለጸ እውነትህን ነው ማለት ነው ብላችሁ ትቀበሉታላችሁ። እንዴት እንደዛ ይሆናል? አይ ደምሳሽ፣ እስኪ ከአንተ በፊት ፍቅር ሲዝምን ስለመከተላቸው ሰዎች ማስረጃ ያሳየን፣ ከሰዎቹ መጽሐፍት ቢሆን ከነበሩበት አካባቢ ቢሆን ከታሪክ ቢሆን ከሆነ ነገር እስኪ ያሳየን ይባላል እንጂ አይ፣ በቃ ደምሳሽ አንተ ፈጣሪ አናግሮኛል ብለሃል፣ መጽሐፍ ውስጥ ፍቅር ሲዝም ይከተላሉ ስላልክ በቃ አንተ ትክክል ለህንቀበልሃለን አይባልም። እንደዛ መጠየቅ፣ መፈተን፣ ቼክ ማድረግ ተገቢ ነው። አለበለዚያ ዝም ብሎ ገደል መግባት ይሆናል። እና እንደዛ ነው ምእመናት ወምእመናን አክሙ ዘክሙ እንዴት ናችሁ? ሰላም ለእናንተ ይሁን ብያለሁ። ቃል ቆስጣ ኢብኑ አረዲ ሰላም ለእናንተ ዜግናችሁ አለን፣ ይመስገን አንድ ነገር ብዬ ስራ ስራ ላይ ለወጣ ነው ሜቢ የሚረዱ ከሆነ አሁን ያነሳው ሀሳብ ጥሩ ነው። ባይዘዊ አረዲ ፍቅር ሲዝም ለምን አትቀበሉም ብላችሁ ብትጀምሩ ማለት ያንን እምነት ማትከተሉት ለምንድን ነው? የመሐመድ እምነት ነው ተብሏል፣ እዛ ሶሳይቲ ላይ። ወይም ደግሞ የሱ ተከታይ ያልሆናችሁት ለምንድን ነው? መሐመድ ፍቅር ሲዝም ነው ብሏል። ማን ነው ዳግማዊ መሐመድ? እና ለምንድን ማትከተሉት? እ ሶ ከዚህ ተጀምሮ ዘን በዚሁ መስፈርት አይ መሐመድ አልነበረ፣ ምክንያቱም ቁርአን ላይ ሙስሊም ነው ተብሏል። መሐመድ የምን አይነት ክሌም ኦቪስሊ እንደዛ ነው የሚሉት። እና ይህ አይነት ክሌም ከተነሳ በዚሁ በርደኖ ፕሩቭ እስልምና ማስቀድሞ የነበሩት እንትን ናቸው ወደሚለው መሄድ ማለት ነው። እና ሙስሊሞች ደግሞ የተነሳ ያለው ሀሳብ አይ የገባቸው አይመስለኝም እና ሜይቢ እንዲገባችሁ ትንሽ ነገር ልበላችሁ እንድትረዱት ያክል ማለት ነው። እየተጠየቃችሁ ያላችሁት ፕሪስላሚክ ነው። ለምሳሌ አደም ሙስሊም ነበረ፣ ኢብራሂም ሙስሊም ነበረ የሚል ከቁርአን እንድታመጡ አይደለም። ቁርአንማ ከመሐመድ በኋላ የመጣ ነው። መሐመድ በዘመኑ አርባ ዓመት ከሆነ በኋላ ነቢይ ነኝ ምናምን ብሎ ተነሳ። ከዛ እሱን ሐሰተኛ ነው ብለን እየተናገርን መሐመድ ሐሰተኛ ነው ምናምን እውነተኛ መንፈስን ተገልጦላታል ብለን እና ምንም ብለን እየተናገርን እሱን እየተከሰሰ ያለንን ሰው ምስክር አድርጎ ማቅረብ ይህ በጣም ከባድ ነው። ሰው እየተጠየቃችሁ ያላችሁት ምንድን ነው? ፕሪስላሚክ ወይም ቅድመ እስልምና ወራበር ከምን እናምጣ የሚል አይነት ነገር ይጨንቃችኋል። አስቀድመው የነበሩ ሙስሊሞች አሉ። መጽሐፍ የላቸውም። መጽሐፍ ካላቸው መጽሐፍ መጽሐፍ የላቸውም። መጽሐፉ እጃችሁ የለም። እሺ ሂስቶሪካል ኤቪደንስ ሂስቶሪካል ኤቪደንስ የለም። አርኪኦሎጂካል ኤቪደንስ አምጡ። ብቻ ፖ ኢስላሚክ የነበሩ ሰዎች ሙስሊም እንደነበሩ የሚያጠይቅ ማስረጃ ተመጣላችሁ። ከፈለጋችሁት ማምጣት ትችላላችሁ። ብቻ ግን ማስረጃ መክፈት ነው እኬሌ የሚባል ይኸው ሙስሊም አለ እኬሌ የሚባለው ይኸው ሙስሊም ነው የሚል ኢቪደንስ ማለት ነው እና እንደዛ ነው ለመረዳት ሞክሩ አብዱል ሰመዶች እና ደና ቆዩ ጥስ ላይ ያላችሁ እኔ ይወጣል ነው መልሳለሁ ካላችሁ ትንሽ ደቂቃ እሺ ጓ እናመሰግናለን ኦኬ ሀቢቢ፣ እንኳን ደህና መጣ። እሺ ከታች ሀሊማ ነቢያቶች ሙስሊም እንደነበሩ ይናገራል፣ ከዛ ውጭ አላውቅም እኔ አልሽ። ሀሊማ እና እሱን ነው ይኸውልሽ፣ እኛም እያልሽ ያለ ነው። እንዲያው ረጋ ብለሽ ራስሽንም እንድትጠይቂ ራስሽንም እንድትጠይቂ ለምንድን ነው አሁን ደምሳሽ ለምሳሌ መጽሐፍ ውስጥ በቃ ነቢያቶች ፍቅር ሲዝም ተከታዮች ነበሩ ይላል እና ደምሳሽን ዝም ብዬ ልመነው። እንዴት ይባላል? ሀሊም ምንድን ነው? ጓሄድ ቆስ፣ አንተን የሚዳኝን ነገር እዚሁ ዋናውን መረጃ ቆይ፣ ቪዲዮን አትክፈተ፣ ቆስ፣ ትሰማለ ትሰማለህ ዴቭ ያ ቪዲዮን አቆዩ አንድ ቪዲዮን አቆዩ አቆዩ አቆየው አቆዩ። ኮስቲ የዋናው ነው ሙሉውን አገኝቼው ነው። እሺ አረዲ ጨርስና ሌሎችም እንትኖች ማሳያቸው ስላሉ ትንሽ አረዲ ጨርስና ቀጥለዋለን፣ ወደሱ እመጣለን። ስለዚህ ሀሊማ ምንድን ነው እያልኩሽ ያለሁት ራስሽንም ስትጠይቂ ለምንድነው መሐመድ እንደዛ ብሎ ሲናገር እውነት እኮ ከሆነ ስለ መንፈስ አይደለም የሚያወራው አይደለም በአካል ተጨባጭ የነበሩ ሰዎችን ነው መሬት ላይ አሻራ ጥለው ስላለፉ ማህበረሰቦችን ነው እንጂ ምንም ስለ አየር አይደለም ስለዚህ አሻራ ጥለው ስላለፉ ሰዎች ማህበረሰቦች ከሆነ የሚያወራው ማስረጃ ይኖራል የሆነ ቦታ ላይ ይኸው እነዚህ ሰዎች እዚህ ጋር የነበሩ ይኸው ጽሁፋቸው ይኸው አስተምሯቸው ይኸው መስጅዳቸው ይሰግዱበት የነበረው ቦታ፣ ይኸው መካ ይመላለሱበት የነበረው ሲሽከረከሩ የነበረበት ማስረጃ ይኸው፣ ይህን ሁሉ ርቀት እየተጓዙ እየመጡ ይኸው ተብሎ ማስረጃ ይቀርባል። ሐሊማ እሱን እያለን ያለ ነው። እኛ የታሉ እነዚህ ሰዎች አሉ፣ ነበሩ። ሙስሊሞች ነበሩ የተባሉ ሰዎች የታሉ? እስኪ ማስረጃውን። ግን ግዴታስ መሐመድን እውነተኛ ለማድረግ ግን ያለው ብቸኛው አማራጭ ምንድን ነው? አይ የበፊቶቹ ታሪኮች ጠፍተዋል ማለት ነው። እንደዛማ ማንም በቃ ደምሳሽም ነቢይ ሆነ ማለት ነው፣ ደምሳሽ በቃ የበፊቶቹ መጽሐፍቶች ተበርዘዋል። ግን እንትኖች ነበሩ ሙስሊሞች ፍቅር ሲዝም ተከታዮች ነበሩ፣ እነ መሐመድም ፍቅር ሲዝም ተከታይ ነበሩ ብሎ እኮ እንደመናገር ማለት ነው። እንዲህ ኧረ ግድ የለም የመሐመድ መጽሐፍ ይኸውና ፍቅር ሲዝም አይደለም ስትዩ፣ አይ በቃ እኔ መጽሐፍ ብሎኛል፣ ፍቅር ሲዝም ተከታይ ነው፣ የበፊቱ መጽሐፍት ተበርዞ ነው፣ ቁራን እኮ ተበርዞ ነው እንጂ ፍቅር ሲዝም ነበር የሚያስተምረው ብሎ ቢከራከር፣ እንዴት እንደዛ ይሆናል። ረጋ ብሎ ማሰብ አንዳንዴ ጥሩ ነው። ቀጥሉ። ቴንኪ ዋርዲ እናመሰግናለን። እዚህ ሁሉ መነሻ ትላንትና አንድ ጥያቄ አቅርበ ነበር፣ ስለ ጂሚናይ ሶፍትዌር እንዴት እንትን እንደሚል እያሳየን ከታሪክ አንጻር ጂሚናይ ያም ቢጠየቅ ሂስቶሪካሊ እስልምናን አያውቀውም ምናም ብለን አሳየን። ከእስልምና አንጻር ግን የሚናገራቸው ደግሞ አሉት ሙስሊሞች እንዴት እንደሚያምኑ ነው። ሶ ኡስታዛችን የሚሉት ትልቅ ኡስታዝ በነገራችን ላይ ሳላህ ማለት ነው። መላቆታላቸው ቴሌግራሙም ላይ ምናምን ቆርጠው የእስልምና ፓርቱን ብቻ ው ኤአይን ሲጠይቁት አዋረዳቸው። እየተስ ሁሉ ሙስሊም እንደነበረ ነገራቸው ብሎ ለማስጮ ሞክሩ። ብታምኑም ባታምኑም ይህንን አክሴፕት አድርገው ማሻ ላይ ያሉ ከፌስቡክ እስከ ቴሌግራም ከቴሌግራም እስከ ቲክቶክ ከቲክቶክ እስከ ዩቱብ እንዳል ለማስረጃ ማሳየት ትችላሉ። ይህንን ተቀብለው ሲያጥለቀልቁት አሉ ኖ ስህተት ነው። ይህንን ሙሉ ብለን አሳየንም ነው የእሱንም ጽሁፍ ዌብሳይቱ እንት ላይ ቴሌግራም ቻሉ ላይ ጻፍ ሆኖም ላሳያችሁ ይችላሉ። ቆይ እና የዚህን ያህል ኮንፊደንስ ካላችሁና እሱም ያረጋግጠላችሁ እውነት ከሆነ እንደዛ ከተቀበላችሁት ታምናላችሁ የተባለውን ነው ብላችሁ ካመናችሁ ሌስኮዋል። እግዚአብሔር ግን ስራውን ይሰራል። ዛሬም ውስታዙ የተጋለጠበትን አመጣላቸዋል። ግን ይሄን ቪዲዮ ነው ይሄ ሙሉ ቪዲዮ ነበረ። ሰላም እስልምና በነቢዩ ሙሐመድ ዘመን ነው የጀመረው። ነቢዩ ሙሐመድ ከክርስቶስ በኋላ በስድስት መቶ አስር ዓመተ ምህረት ከአላህ መልእክት መቀበል ሲጀምሩ ነው እስልምና የተመሰረተው። ከዚህ በፊት የነበሩ ሃይማኖቶች እንደ ይሁዲነትና ክርስትና ነበሩ። እስልምና የእነዚህ ሃይማኖቶች የመጨረሻው እና ፍጹም መልእክት እንደሆነ ያስተምራል። ይህንን ለማረጋገጥ ተጨማሪ መረጃዎችን መፈለግ ትችላለህ። ምን አይነት መረጃ ነው የምትፈልገው? ታዲያ ዛሬ ላይ ሙስሊሞች ለምንድን ነው እስልምና ከአዳም ጀምሮ ነው ያለው የሚሉት? ሙስሊሞች እስልምና ከአዳም ጀምሮ እንደነበረ የሚያምኑት እስልምናን ለእግዚአብሔር መታዘዝ አድርገው ስለሚመለከቱት ነው። በዚህ መሰረት ከአዳም ጀምሮ ነቢያት ሁሉ ይህንን መልእክት አስተላልፈዋል። እናም እስልምና የሁሉንም ነቢያት የጋራ መልእክት እንደሚያጠቃልል ያምናሉ። ይህንን በተመለከተ ተጨማሪ መረጃ ማግኘት ትፈልጋለህ? እስልምና ከመሐመድ በፊት ስለመኖሩ ታሪካዊ ማስረጃ ፈልጋለሁ። እስልምና የመጣው ነቢዩ መሐመድን ተከትሎ ነው። ስለዚህ ከነቢዩ መሐመድ በፊት እስልምና አልነበረም። የእስልምና ታሪክ በ610 ዓመተ ምህረት በመካ የጀመረው ነቢዩ መሐመድ በመጀመሪያ መገለጠን ሲከበሉ ነው። ሉክ እንግዲህ ታሪካዊ ማስረጃ ስጣይ ሲባል ላመጣልህ አልችልም ነው ቢኮዝ ከስለ የጀመረው እያልኩ ነው። ደደብ ነህ። እንዲህ አይነት የሚያስለው ድጋሚ የመለሰው ደደብነ እንዳይገባህም እ የጀመረው እያልኩ እንዴ ነው። ከዛ በፊት ማስረጃ አምጣ እምትልኝ ነው። ከነቢዩ መሐመድ በፊት የነበረው ዓለም የተለያዩ ሃይማኖቶችና ተባህሎች የነበረበት ነው። ስለ እስልምና በፊት የነበረው ዓለም በተለየ ሁኔታ ምን ማወቅ ትፈልጋለህ? ስለየእኛ እንግ ነው። ስለ እስልምና በፊት የነበረው ዓለም የተለየ ነው። እንደዚህ አይነት ነገር አያውቅም። የለም መሐመድ ነው ለመጀመሪያ ጊዜ በስድስት መቶ አስር መቶ የተናገረው ይህን ቃል አለ ስለ እስልምነት ጠቃሃይማኖቶች ወይስ ስለ የጥንት መንግስታት እናመሰግናለን በቃ ጨርሰናል። እኮ በደንብ መለሰው ቢግድም እሱ ጋር ቆ ፈልጋለን። ግን አንድ ጥያቄ ውሽ ጠይቀው፣ መሐመድ ነቢ ከመሆኑ በፊት ሙስሊም ተብሎ የተጠራ አንድ ሰው ነበረ ብለ ጠይቀው እስኪ ዱካዊ ትልልና የሚመልሰው መልስ ከዚህ በኋላ ስሙ ስለ ስልምና መሐመድ ነቢይ ከመባሉ በፊት ሙስሊም የተባለ ሰው ነበር። ነቢዩ መሐመድ ከመነሳታቸው በፊት ሙስሊም የሚለው ስያሜ አልነበረም። ሙስሊም የሚለው ለእግዚአብሔር ፍቃድ እጅ የሰጠ ማለት ነው። ነቢዩ መሐመድ መገለጥን ሲከበሉ ምን አለ አልነበረም፣ አለ አልነበረም፣ እጅ መስጠትን ነው ምንድን ነው ነቢዩ መሐመድ እጅ መስጠት ደግሞ በሙስሊሞች እንደሆነ አሁን ስለ እስልምና ይነገራል እና እስልምናን በስበቅ ሲጀምሩ ሰዎች ሙስሊሞች መባል ጀመሩ። ስለዚህ ከነቢዩ ሙሐመድ በፊት የነበሩ ሰዎች እንደ አብርሃም፣ ሙሴ እና ኢየሱስ ለእግዚአብሔር ፍቃድ እጅ የሰቱ ሰዎች ነበሩ። ግን ሙስሊም የሚለው ስያሜ በተለይ ከነቢዩ ሙሐመድ ትምህርቶች ጋር የተገናኘ ነው። የትኛው ክፍል ይበልጥ ያጓጓሃል? ስለ ነቢዩ መሐመድ ታሪክ፣ ወይስ ስለ ከእስልምና በፊት የነበሩ ሃይማኖቶች? የመጀመሪያው ከመሐመድ በፊት ካልነበረ እንዴት የአብርሃም እምነት ሊባል ይችላል? ያው እሱም በአብርሃም እናምናለን ስለሚሉ እንደዛ አይነት አረዳዳቸውን አንጸባርቆ ሊመልስ ይችላል። ግን እስኪ እንጠይቀው እና ልጠይቀው ሱም፣ ወይስ ስም እሱ። እሺ ሊያጸባርቀው ይችላል። ዓለም ከተፈጠረ ጀምሮ የሰው ልጅ ታሪክ የመጀመሪያው ሙስሊም ማን ነው? ዓለም ከተፈጠረ ጀምሮ የሰው ልጅ ታሪክ የመጀመሪያ ሙስሊም ማን ነው ሲባል የእስልምናውን ኤክስፕሬሽን ነው የሚያምት ቢለ ከዚህ በኋላ ያለይሄ ነው። እኛ ስንጠያየቅ የነበረው ይሄን ሁሉ ፓርት ነው እና ስለ እስላምና ያወራበትን ፓርት ቆርጦ በቴሌግራሙ ለጠፈ። ዛሬ ደግሞ የተፈጠረውን አይታችኋል። ከዛ በኋላ ሌላኛው ውስጥ መንፈስ ቅዱስን እንደ እግዚአብሔር በማለት መለኮታሪነቱን ያሳያል። ይህንን ጥቅስ በተመለከተ ምን ማለት ይፈልጋሉ? እግዚአብሔር መንፈስ ቅዱስ የሚል የት አለ? አንደኛ። ሁለተኛ ነገር ደግሞ መንፈስ ቅዱስን ማታደል እግዚአብሔር እንደማታደል ነው እንጂ የሚቆጠረው መንፈስ ቅዱስ እግዚአብሔር ነው የሚል በኃይለ ቃል አውጥታ አሳየኝ። ጥቅሱ ላይ እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ስራ ምዕራፍ አምስት ቁጥር ሶስት ላይ ተጠቅሷል። ሁለተኛው ጥያቄ ምንድን ነበረ? ማብራራት ይቻላል? እግዚአብሔር መንፈስ ቅዱስ የሚለው ጥቅስ የት አለ? መጀመሪያ ልብ በሉ፣ ይሄ ሰውዬ እኛ ያኛው ቪዲዮ ከተሰራጨ በኋላ መጽሐፉ ላይ የሚጽፋት ቃል ለችች ስንቶችን የሚያስተምርበት የሚያጭበረብርበት ቃል ነው። በቃ በዚህማ ማ መጥቼ አዋርዳለሁ ምናምን ብሎ ራሱ ቤቱ ቤተ ከፍተው ላይቭ ላይ እየጠየቀ ነው። ኦኬ፣ ስለ መጽሐፍ ቅዱስ ሪከርድ አስደረገው በዚህ አጋጣሚ ክርስትና ለማጥቃት ልብ በላችሁ ነው እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ አምስት ቁጥር ሶስት ላይ ይገኛል። ጥቅሱ አንብበው፣ አናንያ ሆይ መንፈስ ቅዱስን ስለምን ትዋሻለህ? ከመሬቱም ድርሻ ስለምን ትሰርቃለህ? ይህ ጥቅስ መንፈስ ቅዱስን እንደ እግዚአብሔር በማለት እንደ እግዚአብሔር ማለት እና እግዚአብሔር ማለት አንድ ነው ቃሉ ለኩታኒነትን ያሳያል። ይህንን እንደ እግዚአብሔር ማለት እና እግዚአብሔር ማለት አንድ ነው እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? እንደ እግዚአብሔር እና እግዚአብሔር የሚሉት ቃላት የተለያዩ ትርጉሞች አላቸው። እግዚአብሔር የፍጥረታት ሁሉ አፈታሪ እና ገዢ ሆነውን ብቸኛ አምላክ ያመለክታል። እንደ እግዚአብሔር ከአምላክ ጋር መመሳሰልን ወይም ከእርሱ ጋር መወዳደርን ያመለክታል። ይህ በመሳመርት ውስጥ ለአደገኛ እና የተከለከለ ነገር ተደርጎ ይታያል። ሲያቋርጠው እውነታቸውን መረዳት ጠቃሚ ነው። ስለ እግዚአብሔር እና እግዚአብሔር መካከል ያላቸው ልዩነት ለማወቅ ትፈልጋለህ። ሲያቋርጠው ነው ወደ ሌላ ነገር የገባው አውቃለህ። አቋርጦት ነው። ምን አልከኝ? አቋርጦት ነው። ወደ ሌላ ነገር የገባው እንጂ በዛው እንትን ቢሆን እንደዚህ አያወራውም ነበር። እንደ አዲስ ነው። ሌላ ጥያቄ ጠይቀው የመሰለው ኤአዩ ኤአዩ ባይዘው የመለሰውን የመጽሐፍ ቅዱስ ክፍል እዚህ ጋር ብንመለከተው እንደው፣ እሺ ክፍሉ እንመለከታለን። ክፍሉ ግን ሰውየው ምን ያለት ደግሞ ተሳዳቢ ባለጌ እንደሆነ ኤአዩን ራሱ እች ጋር ምን ብሎ እንደሚሰድበው እዩት። ምንትን ብሎ እንደሚናገረው እዩት። ውይይት ለምን እንደሚሸሽ ልብ በሉ። አሁን እያናገር ያለው ይሄ ሰውዬ ዳታዎችን ሰብስቦ መጽሐፍ ቅዱሶችን አይቶ የሚናገርን አካል እንጂ እሙሙዋቸውን ይዞ ወይ ደግሞ ሴቶችን እንደዚህ ምንም የሚያውቁ ሴቶችን እንደሚያጭበረብረው ቀላል ነገር መስሎታል። ሳያስበው መጥቶ ጀመረው። ሳያስበው መጥቶ ነካካው። ልብ በሉት። የተከለከለ ነገር ተደርጎ ይታያል። ሁለቱ ቃላት በተለያዩ መንገዶች ጥቅም ላይ ሲውሉ ልዩነታቸውን መረዳት ጠቃሚ ነው። ስለ እግዚአብሔርና እግዚአብሔር መካከል ያላቸው ልዩነት የበለጠ ማወቅ ትፈልጋለን። ፖዝ አድርገዋል። አን አንተ ዘባርቄ ነህ። ስድብ ጀምሩ። ዘባርቄ ነህ፣ ዘባርቄ ዘባራቂ፣ ትዘባርቃለህ እንዴ? ለእግዚአብሔር ማለት ግን ከእሱ ጋር የሚመሳሰል ይላል።